ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የግንቦት አንድ ቀን 2017 ዓ ም የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዝን ለዕለቱ የያዝናቸውን መረጃዎች አርዕስተ ዜናዎቹን አስቀድመን እናስደምጣችኋለን። የአማራ ፋኖ በአራቱም ጠቅላይ ግዛቶች ከባድ ውጊያ ሲያደርግ አድሯል። በጎጃም የተገኘው ታላቅ ድል ምን ይመስላል? የሱዳን ኮሪደር ዛሬም ከባድ ትንቅንቅ ተካሂዶበታል። ፋኖ በዚህ ቀጠና ያደረገው ተጋድሎ ከፍተኛ ድል የተጎናጸፈበት ሆኗል። የድሉ ስፋት ምን ይመስላል? ወሎ ላይ የኮሎኔል ፈንታው ሟባ መልእክት ደርሶናል። መልእክቱ ምን ይላል? ሸዋ ላይ ዛሬም ታላቅ ድሎች ተመዝግበዋል። አዲስ አበባን በቅርብ ርቀት እየተመለከተ ያለው የአማራ ፋኖ ዛሬስ ምን የድል ዜና ይዟል? የሚሉትን ጥያቄዎች መልስ የሚሰጡ ዝርዝር መረጃዎችን ይዘናል፣ ተሰሙታላችሁ። በአዲስ አበባ የመጀመሪያው የስራ ማቆም አድማ ዛሬ ተጠርቷል። የስራ ማቆም አድማውን የጠራው ማን ነው? ዜናችን በዝርዝር ያስደምጣችኋል። የብልጽግናው አገዛዝ ተጨማሪ የከተማ አመጽ የሚጋብዝ ጥሪ አድርጓል። ይህንን ያመጽ ግብዣ የፖለቲካ ተንታኞች እንዴት ያዩታል? ብለን ጠይቀን ተንታኞች የሰጡትን ማብራሪያ ይዘንላችሁ ቀርበናል ከአገር ውጭ በተገኘ መረጃ ደግሞ ትራምፕ እና ፑቲን የተግባቡበትን መግለጫ ሰጥተዋል ሁለቱን ተጻራሪ መሪዎች ያስማማቸው ደግሞ አዲሱ የሮም ጳጳስ ናቸው የጳጳሱ ምርጫና ቀጣይ ሁኔታዎችን አስመልክቶ የመሪዎች እይታ ምን ይመስላል የሚለውን በዜናችን ተሰሙታላችሁ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን አካተን ያሰናዳነውን የእኩለ ቀን ዜናችንን ታደምጣላችሁ በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባዎቹ እናምራለን። በቅድሚያም በአራቱም ጠቅላይ ግዛቶች የፋኖን ተጋድሎ መረጃዎች እናስደምጣችኋለን። ከአራቱም የአማራ ጠቅላይ ግዛቶች የተካሄዱ የፋኖ ተጋድሎዎች ከፍተኛ ድል የተገኘባቸው ነበሩ። አዳሩን የተሰሙ የፋኖ ተጋድሎዎች የአማራ ፋኖ ከብልጽግና ሰራዊት ጋር የሚያደርገውን ተጋድሎ በአራቱም ግዛቶች በተጠናከረ ሁኔታ ቀጥሎ አድሯል። በጎጃም ቀጠና የተደረገውን ተጋድሎ ስናስቀድም የአማራ ፋኖ በጎጃም አንደኛ ክፍለ ጦር በአዴትና ባህር ዳር ዙሪያ ከብልጽግና ሰራዊት ጋር ከባድ ውጊያ አድርጓል። ክፍለ ጦሩ ባደረገው ከባድ ትንቅንቅም በብልጽግና ሰራዊት ላይ ከፍተኛ ቁሳዊና ሰዋዊ ኪሳራ ማድረሱን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የብልጽግና ሰራዊት የአማራን አርሶ አደር የግል ትጥቅ አስፈታለሁ ብሎ ከፍተኛ ቁጥር ያለውን ኃይሉን በመያዝ ከአዴት ከተማ ወደ አብካ ማርያምና ቦሻ ሚካኤል ቀበሌዎች ተንቀሳቅሶ ነበር። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ክፍል የተጋደለውንም ዝርዝር መረጃ ሲገልጽም የአማራ ፋኖ በጎጃም ባህርዳር ብርጌድ እና አንሙት የያዛቸው ብርጌድ በጥምረት የጠላትን ሰራዊት ከፍተኛ ኪሳራ ያደረሰበትን ድል አድርገዋል። በተለይም ትጥቅ ለማስፈታት የገባውን የብልጽግናን ሰራዊት ተከታትሎ በመሄድ አስር የሚሆኑት ላይ እርምጃ ወስድናል። ከዚህ በተጨማሪም ከአስር በላይ የነፍስ ወከፍ መሳሪያና ከፍተኛ ቁጥር ያለው ተተኳሽ መማረክም ችለናል ብሏል። በዚሁ የአማራ ፋኖ በጎጃም የተጋድሎ መረጃ ስንቀጥል ሶስተኛ አገው ምድር ክፍለ ጦር በበኩሉ ሻለቃ መሪውን ጨምሮ ከአምስት በላይ የብልጽግና ሰራዊት አባላትን መማረኩን አስታውቋል። በጎጃም ጠቅላይ ግዛታዊ ብሔረሰብ አስተዳደር ዞን የተገኘውን ታላቅ ድል ያስመዘገበው የአማራ ፋኖ በጎጃም ሶስተኛ አገው ምድር ክፍለ ጦር የቤት ወደድ አያሌው መኮንን ብርጌድ ነው። ወደ ሸዋ ቀጠና ስናቀና ደግሞ የሰራዊት ግንባታ የህዝብ ውይይትና የአስተዳደራዊ መዋቅር ግንባታ ላይ ትኩረት አድርጎ እየሰራ ያለው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዛሬም የተሳካ ህዝባዊ ውይይት ማድረጉን አስታውቋል። የዙ ዋና ዘመቻ መምሪያ አዛዥ አርበኛ ማነሸቱ በተገኘበት የአማራ ፋኖሿ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦር የሰራዊቱ ውይይት ተካሂዷል። በራምቦ ክፍለ ጦር ስር ከሚገኙት ሁለተኛና ሶስተኛ ክፍለ ጦር አባላት ጋር የተካሄደው ውይይት ባለፉት አምስት ቀናት የተደረጉት ውጊያዎችና የተገኙትን ድሎች አስመልክቶ ነው። እኛ የአገር ሰሪዎቹ አባቶቻችን ልጆች ነን። አሸናፊነታችን የተቀዳውም ከዚሁ የወርስ ማንነታችንና ክብራችን ነው ሲል የገለጸው የዙ ዋና ዘመቻ መሪ አርበኛ ማንሸቱ የድላችን ስኬት የሚለካው ጠላት ላይ በምንወስደው እርምጃ ብቻ ሳይሆን ወገናችን በሚያገኘው እርካታ ልክ ነው። የአማራ ሕዝብ ጠላቶች ሁለት ናቸው። መንግስታዊ መዋቅር ይዞ ስልጣኑን ለመጨቆኛ የሚጠቀመው አገዛዝና አገዛዙ የፈጠረውን ትርክ አምኖ የተቀበለው ሌላው ኃይል። እነዚህ ኃይሎች ከሚያደርሱብን የተቀናጀና የበዛ ጥቃት ባልተናነሰ ደግሞ እዚሁ ከኛው ጉያ የበቀሉ ግን ደግሞ ግብራቸው የጠላት የሆኑ ባንዳዎችም የትግላችን ፈተና ሁነው ቆይተዋል። ከዚህ በኋላ ስጋት እንዳይሆንብን ነቅተን ልንጠብቃቸው ይገባል ብለዋል። ይህ በእንዲህ እንዳለ የአገዛዙን የጦር ወንጀለኝነት አልተባበርም ያለ የባዲን አድማ ብተና አባል ከነ ሙሉ ትጥቁ የአማራ ፋኖ ሸዋ ጠቅላይ ግዛት ዝን ተቀላቅሏል። በጎንደር ቀጠና ዳሩ የተደረጉ ውጊያዎችን ስንመለከት ደግሞ አሁናዊ የተጠናከረና ረፍት አልባ ውጊያ እየተካሄደበት ያለ የሱዳን ኮሪደር ዛሬም አዳሩን ከባድ ውጊያ ሲካሄድበት አድሯል። በቋራና መተማ አውራጃዎች ከባድ ትንቅንቅ የተደረገ ሲሆን የብልጽግናው ሰራዊት በድሮን የተደገፈ ጥቃት መፈጸሙን ምንጮቻችን ተናግረዋል። ከፍተኛ መጠን ያለው የከባድ መሳሪያ ጥቃት መፈጸሙን የገለጹት ምንጮቻችን አስር የብልጽግና ሰራዊት አባላት ለአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር እጃቸውን መስጠታቸውን ምንጮቻችን አክለው ተናግረዋል። ከዚህ በተጨማሪም ሀያ የባዕድ ሚልሻ አባላት ከነ ሙሉ ትጥቃቸው ፋኖን መቀላቀላቸውን የገለጹት ምንጮቻችን በውጊያው አንድ የሻለቃ መሪ እርምጃ እንደተወሰደበትም ተናግረዋል ተናግረዋል። በወሎ ቀጠና ደግሞ አርበኛ ኮሎኔል ፈንታው ሟባ የዞኑን ከፍተኛ አመራሮች ስብሰባን በመጥራት የውጊያ እቅድና ግምገማ ማድረጋቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የጣና ቴሌቪዥን የግንባር ዘጋቢ ባደረሰን መረጃ እንዳስታወቀው ኮሎኔል ፈንታውን ለሰራዊት አዛዦች ባደረጉት መመሪያ አማራ እናንተን የመሰሉ ተተኪ መሪዎች ስላሉት ኩራት ይሰማኛል። ዙሪያችንን በጠላቶቻችን የተከበብን ብንሆንም በዋናው ጠላታችን ብልጽግና ዛቻና የውስጥ ጠላት የስም ማጥፋት ዘመቻ ያልበገረው ጠንካራ አመራር ስለሆናችሁ ኮርቼባችኋለሁ ሰራዊቱን በዚሁ ጽናታችሁና የሥነ ልቦና ጥንካሬያችሁ ያወድሳችኋል በማለት ማበረታቻ ሰጥተዋል ሲል ዘግቧል። ወደ ተከታዩ መረጃችን እናመራለን። ወደ ተከታዩ መረጃችን ስናመራ ደግሞ የአብይ መንግስት ተጨማሪ የከተማ አመጽ የሚጋብዝ ተግባር ፈጽሟል ሲሉ ምሁራን ገለጹ። የብልጽግና አገዛዝ የከተማ አመጽን በተደራጀና በተቀናጀ መልኩ ሁሉም የአገሪቱ ሕዝብ በነቂስ ወጥቶ እንዲታገለው የፈለገ ይመስላል ሲሉ ምሁራን ለጣና ቴሌቪዥን ተናግረዋል። ምሁራኑ ትናንት የተጨመረውን የነዳጅ ዋጋ አስመልክቶ ሲናገሩ የከተማ መጸን ሁሉም ህዝብ እንዲሳተፍበት ጥሪ የማቅረብ ያህል ይቆጠራል ብለዋል። ያለፉትን ሰባት ዓመታት የኢትዮጵያን ኢኮኖሚያዊና ፖለቲካዊ ጉዳይ ከድጡ ወደ ማጡ ያወረደው የሁድድ ብልጽግና አገዛዝ ከኢትዮጵያ ሐኪሞች የተቆረጠ ቀነ ገደብ ተሰጥቶታል። እስከዚህ ዓለት ድረስ ጥያቄያቸው የማይመለስ ከሆነ የሥራ ማቆም አድማ የመቱት ሐኪሞች አሁን ደግሞ በነዳጅ ዋጋ ጭማሪው ምክንያት ተጨማሪ የትግላቸው አጋር እንዲሆናቸው ብልጽግና የጋበዘላቸው ይመስላል ሲሉ ምሁራኑ ተናግረዋል። የኢትዮጵያ ህዝብ የኑሮ ውድነቱ ከመቼውም ጊዜ በላይ ከብዶበታል ያሉት ምሁራኑ፣ በዚህ ሰዓት የሁሉም መሠረታዊ እንቅስቃሴዎች ቁልፍ መሳሪያ የሆነው ነዳጅ ተጨማሪ ዋጋ ማሸቅብ አሳይቷል። ይህን ተከትሎም ቀጣዮቹ ቀናት የኢትዮጵያን ህዝብ ለህልውናው እንዲነሳ የሚጋብዙ እንደሚሆኑ ምሁራኑ ስጋታቸውን ገልጸዋል። የነዳጅ ዋጋ ጭማሪው በህዝብ ኑሮ ላይ የሚፈጥረው ተጽዕኖ ከባድ መሆኑን ያስታወሱት የፖለቲካ ተንታኞቹ በበኩላቸው በዓለም ላይ የተካሄዱ የከተማ መጾች ውጤታማ የሆኑት አብዛኞቹ የኢኮኖሚ ጥያቄን ያነሱ አብዮቶች ናቸው። በተለይ እንደ ኢትዮጵያ ላለ የብሔር ፖለቲካን ለሚከተል ሀገር የኢኮኖሚ ጥያቄ ብቻ ነው አንድ የሚያደርገው። በዚህ የተነሳም በጤና ባለሙያዎች የተጀመረው ንቅናቄ ወደ ሌላው ህዝብም እንዲዳረስ የነዳጅ ጭማሪው ጥሩ መንገድ ይሆናል ብለዋል። ሌላኛው አስተያየት ሰጪ በበኩላቸው የኃይለ ስላሴ መንግስት የወደቀው በአምስት ሳንቲም የነዳጅ ጭማሬ ነው። የኦመር አልበሽር መንግስት የተገለበጠውም የ10 ሳንቲም የዳቦ ጭማሬ ነው። የኢትዮጵያ ህዝብ ደግሞ አሁን እያስተናገደ ያለው ኢኮኖሚያዊ ጫና ከዚህ በፊት ታይቶ የማይታወቅ ነው ሲሉ አሁናዊ የኢኮኖሚ ጫናው ህዝብን ለቁጣ የሚዳርግ መሆኑን ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከጣና ቴሌቪዥን ጋር ይሁን። የመጀመሪያው የስራ ማቆም አድማ ተጠራም። ከ84 ቢሊዮን ዩሮ በላይ ገቢ ያለው የጀርመኑ ግዙፍ ኩባንያ ዲኤችኤል የኢትዮጵያ ሰራተኞቹ በደሞዝ ጭማሪ አለመስተካከል ምክንያት የስራ ማቆም አድማ መምታታቸው ታውቋል። ከ125 በላይ ሰራተኞች ያሉት የኢትዮጵያ ቅርንጫፍ ሰራተኞች ተደጋጋሚ የደሞዝ ጭማሪ ሲጠይቁ ቢቆዩም ከተቋሙ የተሰጣቸው ምላሽ አሉታ የሆኖ መቆየቱን ተናግረዋል። በዚህ የተነሳም ለተቋሙ የሰራተኞች ማህበር በተመሳሳይ አቋማቸውን ቢያሳውቁም ማኅበሩም ቸልተኛ በመሆኑ የሰራተኞቹ ደሞዝ ጥያቄ ምላሽ ሳያገኝ ቆይተዋል። ይህን ተከትሎ ሠራተኞቹ ስለ ጉዳያቸው ለመምከር ቢሮ ሲሰባሰቡ የተቋሙ ኃላፊዎች እዚህ መሰብሰብም መግባትም አትችሉም ተብለን እንደ ውሻ ተባረርን የሚሉት የተቋሙ ሠራተኞች አባላት በዚህ የተነሳም ከዛሬ ግንቦት አንድ ቀን ጀምሮ የሥራ ማቆም አድማ መተናል ብለዋል። የዲኤችኤል ሠራተኞች የመጡት የሥራ ማቆም አድማ ከኑሮ ውድነትና የኢኮኖሚ ግሽፈት ጋር በተያያዘ የመጀመሪያው ስራ ማቆም አድማ ሆኗል። የጤና ባለሙያዎች ያቀረቡት ጥያቄ ተገቢውን ምላሽ የማይሰጠው ከሆነ ከአራት ቀን ማለትም ከግንቦት አምስት ቀን በኋላ በመላው አገሪቱ የስራ ማቆም አድማ እንደሚጠሩ አስታውቀዋል። የጀርመኑ ግዙፍ የመልእክት ማስተላለፊያ ድርጅት ዲችል በስሩ ከግማሽ ሚሊዮን በላይ ሰራተኞች በዓለም ዙሪያ በሚገኙ ቢሮዎቹ ቀጥሮ ያሰራል። አዲሱ የዶናልድ ትራምፕ አስተዳደር ያወጣው የታክስ አዋጅን ተከትሎ ወደ አሜሪካ የሚያደርጋቸው የቢዝነስ እንቅስቃሴዎች ላይ ለጊዜው ማቆሙን የገለጸ ሲሆን በዚህ የተነሳም ተቋሙ በርካታ ሰራተኞቹን መቀነሱን ከድርጅቱ ድረገጽ የተገኘው መረጃ አስታውቋል። በመጨረሻም አሜሪካ ከሁለት ሺህ ዓመት በኋላ የመጀመሪያውን ሰው አስመረጠች። በቅርቡ ሕይወታቸው ያለፉት የቀድሞው የሮም ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስን የሚተካቸው ርዕሰ ሊቃነ ጳጳስ ትናንት ይፋ ሆነዋል። ትናንት ምሽት የሆነው አዲሱ የሮም ካቶሊካዊት ቤተክርስቲያን ሊቃነ ጳጳስ ምርጫን ተከትሎ በቤተክርስቲያኒቷ የሁለት ሺህ ዓመት ታሪክ የመጀመሪያው አሜሪካዊ ሊቀ ጳጳስ መሆናቸው ታውቋል የ69 ዓመቱ ፕሬቮስት ለርዕሰ ሊቃነ ጳጳስነታቸው ሊዮ 14ኛ የሚለውን ስም ወስደዋል በቫቲካን ቅዱስ ጴጥሮስ አደባባይ ርዕሳነ ሊቃነ ጳጳሳት ሆነው ከተመረጡ በኋላ ለመጀመሪያ ጊዜ ባሰሙት ንግግር ሰላም ከእናንተ ጋር ይሁን ብለዋል ሊቀ ጳጳስ ሊዮ 14ተኛ ንግግራቸውን ሲጀምሩ ውድ ወንድሞቼ እና እህቶቼ ይህ የተነሳው ክርስቶስ ሕይወቱን ለእግዚአብሔር መንጋ የሰጠው የመልካሙ እረኛ የመጀመሪያ ሰላምታ ነበር። እኔም ይህ የሰላም ሰላምታ ወደ ልባችሁ እንዲገባ ከቤተሰቦቻችሁ በየቦታው ላሉ ሰዎች ሁሉ ይደርስ ዘንድ ወዳለሁ ሰላም ለእናንተ ይሆን ሲሉ የመጀመሪያ መልእክታቸውን አሰምተዋል። በቅዱስ ጴጥሮስ ባዚሊካ ሆነው ባሰሙት አጭር ንግግር ያለ ፍርሃት በአንድነት ከእግዚአብሔርና እርስ በርሳችን እጅ ለእጅ በመያያዝ ወደፊት እንራመድ በማለት የተናገሩት ፖፕ ሊዮ አስራ አራተኛ ለዓለም ሰላም ሁሉም ተባባሪ እንዲሆን ጥሪ አቅርበዋል። የሊቀ ጳጳሱን ምርጫ ተከትሎ የተለያዩ አገራት መሪዎች መልእክታቸውን ያስተላለፉ ሲሆን የጳጳሱ አገር ልጅ የሆኑት አወዛጋቢው ዶናልድ ትራምፕ የመጀመሪያው አሜሪካዊ የርዕሰ ሊቃነ ጳጳሳት መሆናቸውን መገንዘብ ትልቅ ክብር ነው፣ ይህም ለአሜሪካ ታላቅ ክብር ነው ብለዋል። የአሜሪካ ተቀናቃኛ ሩሲያ መሪ ቪላዲሚር ፑቲን በበኩላቸው በሩሲያና በቫቲካን መካከል በክርስትና እሴቶች ላይ ተመስርቶ የተዘረጋው ገንቢ ውይይትና ግንኙነት የበለጠ ይጠናከራል ብለው እንደሚያምኑ ገልጸዋል። ይህ እንኳን ደስ አለዎት የደስታ መልእክት እያስተላለፉ ነው። የካቶሊክ እምነት ተከታይ የሆኑት አዲሱ የጀርመን መራሄ መንግስት ፍሬድሪሽ ሜርስ የአገራቸው ህዝብ ጵጵስናቸውን በመተማመንና በአውንታዊ ተስፋ እንደሚጠብቁ ገልጸዋል። በዚህ የታላላቅ ፈተናዎች ዘመን በዓለም ዙሪያ በሚሊዮኖች ለሚቆጠሩ አማኞች በቢሮ በኩል ተስፋና መመሪያ ይሰጣሉ ሲሉ ተስፋቸውን ገልጸዋል። ሜርስ ለበርካታ ሰዎች እርስ የፍትህና የእርቅ መልእቅ ነት በማለት ከአዲሱ ርዕሰ ሊቀጳጳሳት ዓለም ብዙ እንደሚጠብቅ ጠቁመዋል። የፈረንሳይ ፕሬዚዳንት ኤማኑኤል ማክሮ፣ የብሪታንያ ጠቅላይ ሚኒስትር ኬር ስትራመር ተመሳሳይ የእንኳን ደሳ ለውት መልእክት አስተላልፈዋል። ካርዲናል ሮበርት ፕሬቮስት ለረጅም ዓመታት በፔሩ መንፈሳዊ አገልግሎት ሲሰጡ የቆዩ ሲሆን በቫቲካንም ከፍተኛ ቦታ የሚሰጠው ስልጣን የሚባልለትን የኃላፊነት መደብ የጳጳሳት ቢሮ መርተዋል። ክቡራት እና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።